ኢየሱስ ክርስቶስ ትክክለኛ ማንነት የቱ ነው? ሁላችንም እንደምንመለከተው ዛሬ በዓለም ላይ ሶስት እና ከዛ በላይ የሚደርሱ በክርስትና ስም ያሉ ዲኖሚኔሽኖች ወይም ክፍፍሎች አሉና እነዚህ ሁሉ ዲኖሚኔሽኖች ሁሉም ትክክል ናቸው ማለት ነው ወይ? ትክክለኛው የጌታችን የኢየሱስ ክርስቶስ ማንነት ሴቱ ጋር ነው ያለው? የክርስቶስ የአምላካችን ትክክለኛ ማንነት ከምናውቅባቸው የመጽሐፍ ቅዱስ ማስረጃዎች መካከል ራሱ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ የጠየቃቸው ጥያቄ ነው። ሰው ስለ እኔ ምን ይላል ብሎ በአንድ ወቅት ጠይቋቸው ነበረ። ኤልያስ ነው ይልሃል፣ ኤርሚያስ ነው ይልሃል፣ ዮሐንስ ነው ብለውም የሚያወሩ አሉ። አንዳንዶች ደግሞ አይ ከቀደሙ ነቢያት አንዱ ተነስተዋል ብለው ይናገራሉ። አንተም ውሰመነት ብሉኒ ከዋልኩበት እየዋላችሁ ካደርኩበት እያደራችሁ የቃሌን ትምህርት የእጄን ተአምራት እየተመለከታችሁ እናንተ እኔን ማን ትሉኛላችሁ ብሎ ጠየቃችሁ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ባለሟሎች በሀያሉ በአምላካችን በልዑል እግዚአብሔር ሰላም እንደምን ሰነበታችሁ? እንደምንቀረማችሁ። አሜን እግዚአብሔር የአምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። ዛሬ የምንነጋገረው ትክክለኛው አማናዊ የሆነው የጌታችን የአምላካችን የኢየሱስ ክርስቶስ ትክክለኛ ማንነት የቱ ነው? ሁላችንም እንደምንመለከተው ዛሬ በዓለም ላይ ሚኒመም፣ በትንሹ ሶስት ሺህና ከዛ በላይ የሚደርሱ በክርስትና ስም ያሉ ዲኖሚኔሽኖች ወይም ክፍፍሎች አሉና፣ እነዚህ ሁሉ ክፍፍሎች፣ እነዚህ ሁሉ ዲኖሚኔሽኖች ሁሉም ትክክል ናቸው ማለት ነው ወይ? ትክክለኛው የጌታችን የኢየሱስ ክርስቶስ ማንነት ሴቱ ጋር ነው ያለው? ለምሳሌ በቅርብ የምናውቃቸውን እንኳ ብናነሳ ፕሮቴስታንቶች ሎቱ ስባት አማላጅ ይሉታል። ጆሮ ፍጡር ይለዋል ሌላው ሌላውም የተለያየ ስም ይሰጠዋል ለክርስቶስ ኢየሱስ እና ትክክለኛው የጌታችን ኢየሱስ ክርስቶስ አማናዊ ማንነቱ የቱ ጋር ነው ያለው ሁሉም እንደሚሉት ሁሉም በሚሄዱበት መንገድ ትክክል ነው ወይ የሚለውን እንመለከታለን ለዚህም የክርስቶስ ኢየሱስን ትክክለኛ ማንነት ማወቂያ መንገዳችን ቅዱስ መጽሐፍ ነው። እነዚህ ሁሉ የክርስትና ክፍፍሎች እንግዲህ ቅዱስ መጽሐፍን እንቀበላለን ብለው የሚያምኑ አራቱ ወንጌላውያን፣ ብሉይ ኪዳን፣ ሐዲስ ኪዳን እንቀበላለን ብለው የሚያምኑ ነገር ግን የክርስቶስ አምላካችንን ማንነት በተሳሳተው መንገድ ተርጉሞ የሚረዱ ሰዎች ናቸው እና የክርስቶስ የአምላካችን ትክክለኛ ማንነት ከምናውቅባቸው የመጽሐፍ ቅዱስ ማስረጃዎች መካከል ራሱ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ የጠየቃቸው ጥያቄ ነው። በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምረን ስንመለከት ሰዎች ክርስቶስ ኢየሱስን ማን እንደሚሉት ሐዋርያቱን ጠይቋቸው ነበር። በአንድ ወቅት በፊልጶስ ቂሳርያ ክርስቶስ አምላካችን ቅዱሳን ሐዋርያቱን መኑ ይብሉኒ ሰብእ ለወልደ እጓለ እመሕያው፣ ሰዎች እኔን ማን ነው ብለው ነው የሚያሙኝ የሚያወሩት፣ ሰው ስለኔ ምን ይላል ብሎ በአንድ ወቅት ጠይቋቸው ነበር። ነቅዱስ ጴጥሮስን እና ሌሎችንም ሐዋርያት ሰዎች እኔን ማን ብለው ይጠሩኛል፣ ሳስተምር እያዩ ስናገር እያዩ ስፈውስ እያዩ ይህን ሁሉ ገቢረ ተአምራት ሳድርግ እየተመለከቱ ሰዎች እኔን ማን ነው ብለው ያስባሉ፣ ማን ነው የሚሏችሁ፣ እናንተ ከሰዎች የምትሰሙት ምን የሚል ወሬ ነው ብሎ ሐዋርያቱን ጠይቋቸው ነበረ። እነሱም የመለሱለት መላሽ ግማሾቹ ኤልያስ ነው ይሉሃል፣ ግማሾቹ ኤርሚያስ ነው ይሉሃል፣ አንዳንዶችም ደግሞ መጥምቁ ዮሐንስ ነው ብለው የሚወሯሉ። አንዳንዶች ደግሞ አይ ከቀደሙ ነቢያት አንዱ ተነስቷል ብለው ይናገራሉ። ሰዎች ስለ አንተ እንደዚህ ነው የሚሉት አሉት። መልካም ሰዎች ስለ እኔ እንደዚህ ይላሉ፣ እናንተ ግን እኔን ማን ትሉኛላችሁ? አንተ ሙሴ ሰመነት ብሉኝ አልኩበት እየዋላችሁ ካደርኩበት እያደራችሁ የቃሌን ትምህርት እጅን ታምራት እየተመለከታችሁ እናንተ ከኔ ጋር ያላችሁ አንተ ሙሴ ሰመነት ብሉኝ እናንተ እኔን ማን ትሉኝ ብሎ ጠየቃችሁ። ትክክለኛው የክርስቶስ ኢየሱስ አማናዊ ማንነት የተገለጸው እዚህ ጋር ነው። እንግዲህ ልብ በሉ ክርስቲያኖች፣ አንተ ሙሴ ማንነት ተብሉኒ ብሎ ሲጠይቃቸው ቅዱስ ጴጥሮስ ሐዋርያ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ እኛማ ከዋልክበት እየዋል ካደርክበት እያደር የእጅን ታምራት የቃልህን ትምህርት የምንሰማው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብለን በማመናችን ነው ብሎ መለሰለ በዚህ ሰዓት ክርስቶስ አምላካችን ክርስቶስ ኢየሱስ በሐዋርያው በቅዱስ ጴጥሮስ ምላሽ ተደንጎ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ። ዘኢከሰተ ለከ ስጋ ወደም አላ አቡየ ዘበሰማያት። ይህንን ስጋዊና ደመዊ የሆነ መምህር አልገለጸልህም፣ ነገር ግን በሰማይ ያለ አባት የገለጸልህ እንጂ አለው። የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ። ይህንን ስጋዊና ደመዊ የሆነ መምህር አልገለጸውም፣ ከሰማይ ያለ አባት የገለጸልህ እንጂ የትኛውን? አንተ ክርስቶስ የህያው የእግዚአብሔር ልጅ ነህ የምትለውን እንችን አማናዊ የሆነች ምስክር ትክክለኛ የሆነች ስለ ኢየሱስ ክርስቶስ የተመሰከረችን ምስክር ስጋዊና ደማዊ የሆነ መምህር ሳይሆን ያስረዳህን የገለጸልህ በሰማይ ያለ አባቴ ገልጾልህ ተናገርክ እንጂ አለው። አንተ አለትን አለው። በአንተ አለትነት ላይ ክብርት ቤተክርስቲያንን መሰረታት አለው። ወአናቅጸ ሲኦል ኢይኄይላ፣ ወይ ሲኦል ደጆች ሊያናውጿት ሊያጠፏት አይችሉም አለው። በአንተ አለትነት ላይ ክብርት ቤተክርስቲያንን እሰራት አለው። ማለት ቅዱስ ጴጥሮስ ድንጋይ አለት ሆኖ እሱ ላይ ይሰራል ማለት ሳይሆን በቅዱስ ጴጥሮስ ምስክርነት ላይ ወልድ ዋህድ ብሎ ቅዱስ ጴጥሮስ በመሰከራት ምስክርነት ቅድስት ቤተ ክርስቲያን ትታነጻለች ትመሰረታለች። በዛ አማናዊትና ርትዕት የሆነችው ሃይማኖት ትመሰረታለች አለ። የሲኦል ደጆች ሊያጠፏትና ሊያናውጧት አይችሉም። የመንግስተ ሰማያትን መክፈቻ ቁልፍ ሰጥሃለሁ፣ በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈተውም በሰማይ እየተፈታ ይሆናል ብሎ የሰማይና የምድር መክፈቻና መዝጊያ ማሰሪያና መፍቻ ቁልፍን ለቅዱስ ጴጥሮስ ሰጠው ክርስቶስ ኢየሱስ። ልብ በሉ ክርስቲያኖች። ትክክለኛው ኢየሱስ ክርስቶስ ማንነት የተገለጸው በዚህ የመጽሐፍ ቅዱስ ክፍል ነው። ክርስቶስ ኢየሱስ ከሶስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ ከባህሪ አባቱ ከአብና ከባህር ሕይወቱ ከመንፈስ ቅዱስ ጋር ትክክል ሆኖ በአንድነት በሶስትነት ሲወደስ እና ሲሰለስ የሚኖር በተለይ አካሉ የእኛን የሰው ልጆችን ሊቤዥን ወደዚህ ዓለም የመጣ ጌታችን ኢየሱስ ክርስቶስ ሕያውና ዘላለም የሆነ አምላክ እንደሆነ የእግዚአብሔር ልጅ እግዚአብሔር እንደሆነ ቅዱስ ጴጥሮስ መሰከረ በዚህ ምስክርነት ላይ ቅዱስ ቤተክርስቲያናችን ታነጸች የሲኦል ደጆች አይችሏትም አያናውጿትም አለ ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ያም ቃል ራሱ እግዚአብሔር ነበረ ብሎ ዮሐንስ አንድ አስራ አራት ላይ ያም ቃል ሥጋ ሆነ ብሎ ይናገራል ያ በመጀመሪያ የነበረ ቃል ያ በእግዚአብሔር ዘንድ የነበረ ቃል የአራሱ እግዚአብሔር የነበረ ቃል ኋላ በተለየ አካሉ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ የተወለደ እግዚአብሔር ወልድ ኢየሱስ ክርስቶስ በኋላ ላይ በሐዋርያው በቅዱስ ጴጥሮስ ምስክርነት ጸንቷል። ስለዚህ ትክክለኛው አማናዊው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ አማናዊ ማንነት በቅዱስ ጴጥሮስ አንደበት ተገልጿል ማለት ነው። ያንን በመመስከሩ ቅዱስ ጴጥሮስ አለትነትን አግኝቷል። ያንን በመመስከሩ ቅዱስ ጴጥሮስ የሰማይና የምድር መክፈቻ ቁልፍን ተሰጥቶታል። ክህነት ከዛን ጊዜ ጀምሮ በሐዋርያት አባቶቻችን አማካኝነት ሲወርድ ሲዋረድ እኛ እስካለንበት ዘመን ደርሷል። መጀመሪያ ክርስቶስ ኢየሱስ ለቅዱሳን ሐዋርያ ሰጣቸው፣ ከዛ ለሐዋርያን አበው እያለ እየተዋረደ በተዋረድ ዛሬ ያለንበት ላይ ደርሷል። ስለዚህ ዛሬ ምንም እንኳን ብዙ እልፍ ቁጥር ያላቸው የእምነት ክፍፍሎች በክርስትና ስሙ ብዙ ክፍፍሎችን ብንመለከት አማናዊና ትክክለኛ የኢየሱስ ክርስቶስን ማንነት ወልድ ዋህድ ብላይ የምታምን ቅድስት ቤተክርስቲያናችን፣ ርትት የሆነችው ኦርቶዶክስ ናት ማለት ነው። ትክክለኛ የሆነውን የክርስቶስ ኢየሱስን ማንነት የምናገኝባት ቤተክርስቲያን፣ ቅድስት ቤተክርስቲያናችን ኦርቶዶክስ ሃይማኖታችን ናት ማለት ነው። ምክንያቱም ቅዱስ ጴጥሮስ የመሰከረውን ምስክርነት ይዘ የተገኘች ከሐዋርያት ቀጥሎም በሐዋርያውያን አበው በሊቃውንቱ ከዛም በኋላ በሰማዕታቱም በምስክርነት የጸናች ሃይማኖት፣ ስለ ኢየሱስ ክርስቶስ ትክክለኛ ማንነት የተገለጸባት ሃይማኖት ይቺ ኦርቶዶክስ ተዋሕዶ ሃይማኖታችን ናት ማለት ነው። በእውነት የዚች ቤተክርስቲያን አባል የዚች ቤተክርስቲያን ልጆች ያደረገኝ ቸር እግዚአብሔር አምላካችን ስሙ የተመሰገነ የሆነልን። የብህንሳው ኤጲስቆጶስ አባ ሕርያቆስ በቅዳሴው እንደዚህ ብሎ ይናገራል። አብርሃም ይስሐቅን እንደሚወልደው ይስሐቅ ያዕቆብን እንደሚወልደው ለመለኮት እንደዚህ አይደለም ይላል። አብርሃም ይስሐቅን ቢወልደው ያዘዋል፣ ይስሐቅ ያዕቆብን ቢወልደው ያዘዋል። ልክ እንደዚህ አብ ወልድን ቢወልደው አብ ወልድን አያዘውም፣ አይበልጠውም። ትክክል ነው። አብርሃም በፍጥረት ስርዓት ይስሐቅን እንደሚያዘው ይስሐቅን ያዕቆብን እንደሚያዘው አይደለም። አብ አባት በመሆን ወልድን አይበልጠውም ፣ ወልድም ልጅ በመሆን ከአባያንስም መንፈስ ቅዱስም ትክክል ነው ብሎ ይናገራል። ወይም ደግሞ ከፍጥረት አስቀድሞ እንደነበረ እንደ አዳም አንድ የምንል አይደለም። በመለኮት አንድ ስንል በአካል በግብር በስም ሶስት እንላለን እንጂ ሶስት ስም ያለው አንድ እግዚአብሔር፣ ሶስት አካል ያለው አንድ እግዚአብሔር፣ ሶስት ገጽ ያለው አንድ እግዚአብሔር ብለን እንናገራለን እንጂ በገጽ ሶስት ስንል አንድ አምላክ እንላለን እንጂ ብሎ ይናገራል። አንድነቱ ሶስትነቱን ሳይጠቀለለው፣ ሶስትነቱ አንድነቱን ሳይከፋፈለው በአንድነት በሶስትነት ለዘላለም ሕልው ሆኖ የሚኖር አምላካችን እግዚአብሔር ነው ማለት ነው በእውነት የዚህ ቤተክርስቲያን አባል የዚህ ቤተክርስቲያን ልጆች ስላደረገኝ ቸር አምላካችን ስሙ የተመሰገነ ይሁንልን። የሰማኑን በዝነልቦናችን ያሳድርብን። ቸር እግዚአብሔር ይቆየን።